እኔም ስመጣ እንዳንቺ እንደዚህ ነበርኩ እኮ፣ ግን አሁን ብታይ እና አላመድሽም እኔ ደስ

አንድ ሚሊዮን እንዲሁ አጥሩ ሁሉ ገና ሊታጠር አይደል ኧረ እንዲሁ አጥሩ ስታሉ ስ እንዲሁ ይሄ አጥሩ ገና ሊታጠር ይሄ ዙሪያውም መታጠር አለበት ኧረ ሰው የሌለበት ቤት መስሎ እንዴ እስቲ ባዶ ሁኑ እንዱ ኧረ እንዱ አንዱ ለዛፍ ቆርጡ ያሰጥሩት ኧረ ዛፉም ይቆረጣል የተወሰኑ ቆርጣለኝ አጥሩም ይታጠራል አይደል እንዴ ሁልቀን ነግሮታለሁ እያልሁ ነግሮታለሁ እያልሁ እንዴ የሌባ መስሎ ታመስሎ ይሄ ብርቁ ነው እሱማ በዚህ እየሾለከ ቢያጠብቁበት እኮ አይሾልክም እኔ መች ቦዘኛ ቃል ነው ነግቤ ሙሽሪት እኔ እኮ ሞ ቦዝኝ አላውቅም። ሁልጊዜ እኮ እንደ ግቢውን እኮ እንደተቆጣጠር አንቺ ከመጣሽ በኋላ ደነዘስኩ። እኔ ምን ብዬሽ ነው ደግሞ? ደነዘስኩ አንቺ ከመጣሽ በኋላ ምን ምን

አውቄ ነው አንተ እኮ ቢሉ ነዝ ይመስሉ ዘመዳችናት። እሺ እንትን ያን ዘመዳችናት፣ ያ ነው የኔማ። ደሞ ዘመድህናት ሁለት ነው ምን እንት ምን እንደዛ አይደለም፣ ብርቋ እኮ አውቄ ነው እንደዚህ ያልኩህ። እኔ እኮ ነው የሚያየው፣ አይደለም እሷ ናት ከመጣሽ በኋላ ዘመድ

እኔ እያለሁኝ እኔ ቆሜ እያለሁ አንቺ ከተማ ከተማ ከተማ ከተማ ሰበብ ባገኘሽ ቁጥር ዝም ብዬ ልውጣ ልውጣ ልውጣ ልውጣ የምትይው ነገር እኮ ምን እያገኘ ገረመኝ። እንዴት እሱ ደግሞ በሆነ ባል ሆኖ እንዲንታረኩኝ ምንድን ነው? እኔ አሁን እስቲ ቆይ ልጅ ስሜ ተወቆታ፣ እንደው እኔ ልሙት፣ እንደው አሁን እስቲ ቆይ እንደው መንገድ ላይ አንቺ ነሽ ተላክሽ። እንደው እንደው አሁን በይ አሁን ምልክቷን ንገሪኝና እኔ ሊድ ከግን ጥፍሯ አስከራት ጸጉራ የሆነ ምልክት አይጠፋም ስለዚህ የሆነ ነገር ንገሪ እሱ ሰውዬ እንደሆነ የልሙት እንደው አሁን እንደው አሁን ምንድን ነው አሁን የሰው ምልክት የሚነገር አሁን ስንት ከከተማ የሚመጣ ሰው ሞልቶ አሁን እንዲሁ እንዴት አይነት ምልክት ቢነግረው ነው አሁን ሄዶ የሚያመጣው እኮ መኪናው መጨረሻ ላይ የሚቆምበት ቦታ ጀ ነው ማመጣት። ሌላ አማራጭ አለው? እኔ በህድ ምን ችግር አለው? ምን ልታረጊ ነው የምትሄጂው? ማለት ደግሞ ነገር እንደው አሁን

በትንሽ በትልቁ ሰበብ እየፈለግሽ ካልሄድኩ፣ ካልወጣው፣ ካልበረርኩ የምትይውን ነገር እኔ አቆሚልኝ።

አያተኛች እኮ ኋላ ስንነሳ የሷን ሱሪ እንዲለብስ አይቻልምማ። የአንተ ይገዛል። እሱ አብሮ መተኛት የለም እሱ። ይህልት እሷ ጋር አተኛም አልኩ። አተኛም ነው ከአንቺ ጋር ስትተኛ ወይ?